ሰላም ቤተሰብ፣ ሰላማችሁ ብዛይባ ያላችሁበት እንዴት ናችሁልኝ? የጫና ላይ ቤተሰቦች ሸር፣ ሰብስክራይብ፣ ላይክ እያረጋችሁ አበረታቱ ማለት ነው። እሺ ቤተሰብ፣ እንግዲህ ዛሬ ደግሞ የምልላችሁ ፈልጌ ነው፣ የተዘጋው ለመልካም ነው በሚል ርዕስ ላይ ነው የማወራችሁ እና መጽሐፍ ቅዱስ ላይ እንግዲህ ያው ኖህ ኖህን ማንም የማያውቀው የለም ብዬ አስባለሁ። መጽሐፍ ቅዱስ ላይ ኖህ የተባለ ሰው ነበረ ና በኃጢአተኞች መካከል ጻድቅ ሆኖ የተገኘ አንድ ጻድቅ ሰው ነበረ። ከዛም በኋላ እግዚአብሔር ኖህን መርከብህን ስራና አንተም ከቤተሰብ ጋር ትድናለህ ብሎ እግዚአብሔር አዘዘው ና እግዚአብሔር እንዳዘዘው እሱም ታዘዘ እና መቶ ዓመት መርከብ ሰራ ማለት ነው። ትዕግስተኛ ጻድቅ ሰው ነበረ ኖህ። እና ያንን መርከብ ሲሰራ ሁሉም እየመጡ ይዘባበቱበታል ምናምን። እንግዲህ አንዳንድ ጊዜ በጽድቅ ስትኖሩ፣ ከሰው ስትለዩ፣ እምቢ ስትሉ ሰው ኃጢያትን ስትጸየፉ በጣም ብዙ ሰው እንዲህ ብርቅ ነው እንዲህ ምናምን ይሏችኋል። በዚህኛውም ዘመን በዛኛውም ዘመን ይሄ ግዴታ ነው ያለ ነገር ነው። እና ኖ በጽድቅ ሲኖር እየመጡ ዛሬም ትሰራለህ ዛሬም ይሄንን ነገር ትቆረቁራለህ ምናምን እያሉ በዙሪያው ያሉ ሰዎች አበሽቁት ነበር እና ግን እግዚአብሔር እንዳዘዘው ታዞ እሱንም ቤተሰቦቹንም እንዳዳነ መጽሐፍ ቅዱስ ይናገራል እና ዛሬ በእኛ መታዘዝ ምክንያት በእኛ እሺ ማለት ምክንያት እግዚአብሔር የሚያድነው ሕዝብም ሊኖር ይችላል እና አንዳንድ ጊዜ በማይመች ሁኔታ ላይ ሆነን እግዚአብሔርን ስንታዘዘው ስንጠብቀው፣ ሰዎች ያደረጉትን እንደፈለጉ የሚሆኑበትን ነገር እምቢ ስንል እግዚአብሔርን መፍራት በቤታችን ሲኖር እግዚአብሔርን መፍራት በህይወታችን ሲኖር እግዚአብሔር ደግሞ የካሳ ዘመን የካሳ ህይወት እንደሚያመጣልን እግዚአብሔር በቃሉ ይናገራል ማለት ነው እና ይሄንን ስላችሁ እግዚአብሔር ከሰራና ከጨረሰ በኋላ ኖህ መርከቧን ከሰራ ከጨረሰ በኋላ እሱንና የእሱን ቤተሰቦች፣ የልጆቹን ሚስቶች እና ከእንሰሶች ደግሞ ሁለት ሁለት አስገባ ለው አስገባ። ከዛም በኋላ ኖህ አይደለም መርከቡን የዘጋበት እግዚአብሔር ነው መርከቡን የዘጋበት ማለት ነው። እና አንዳንድ ጊዜ በህይወታችን እግዚአብሔር የሚዘጋብን ነገር ይኖራል። እና ሁሉንም ካስገባ በኋላ በሩን ኖህ ሳይሆን የዘጋው ከውስጥ እግዚአብሔር ነው የዘጋበት ከውጪ። በጣም የሚገርም ነገር ነው በእውነት፣ እውነቴን ነው። እና እግዚአብሔር ዘጋበት። ከዛም በኋላ እግዚአብሔር የሰማይ መስኮቶችን ከፈተ ነው የሚለው። በቃ ተለቀቁ፣ ሰማይ ተከፈቱ እና ምድር በውሃ ጠፋች። አይገርምም? ምድር በውሃ ጠፋች። ከዛም በኋላ ያቺ መርከብ ያቺ መርከብ የት ነው የተገኘችው? ምንድን ነው? ከፍታ ቦታ ላይ ምን ተራራ ላይ ነው የተገኘችው? እግዚአብሔር ዘግቶባታል። መርከቧ ተዘግቷል። በሷ ውስጥ ስምንት ሰዎች አሉ። እግዚአብሔር እንደዘጋበትም ከዛም በኋላ ምንድነው፣ ምን ተራራ ላይ ነበር የሚለው እዛ ተራራ ላይ ነው የተገኘችው ውሃው ከጎደለ በኋላ ነው። ከዛም በኋላ እኖህ እግዚአብሔር በሩን ሲከፍትለት ከዛም በኋላ ውሃው እንደደረቀ ቁራን ላከው። ከዛ ቁራ ሄደ በዛው ጠፋ ማለት ነው። የቁራ መልእክተኛ የሚባለው ለዛ ነው። የቁራ መልእክተኛ ነው ይባላል። ለሰው ሲዘገይ ምናምን እና ለዛ ነው መሬቱ እንደደረቀ እና እንዳልደረቀ ሲልከው በዛው ጠፋ ማለት ነው ቁራ። ከዛም በኋላ እርግቧን ላካት እርግቧ ደግሞ የወይራ ዝንጣፊ ይዛ መጣች ማለት ነው የምስራች፣ መሬቱ እየደረቀ ነው። ከዛ ምን ልላችሁ ፈልጌ ነው አንዳንድ ጊዜ በማይመች ሁኔታ በስደት ላይ፣ በትዳር ላይ፣ በህይወት ላይ በጣም በብዙ ነገር ላይ በብዙ ህይወት ውስጥ በብዙ ፈተና ውስጥ በማንኛውም በቢዝነስ ሆነ ገንዘብ በማጣት ሆነ በጣም በብዙ ችግር ውስጥ የምናልፍ ሰዎች አለን። እኔ ማልፍበታለው እና አንዳንድ ጊዜ እግዚአብሔር የተሻለ ነገር ሊሰጠን ሲል፣ ከፍታ ላይ ሊያወጣን ሲል፣ ልክ እግዚአብሔር መርከቧን ዘግቶ ከፍታ ላይ ተራራ ላይ እንዳወጣት፣ በእኛም ህይወት እንደዚህ አይነት ነገር ሊሆን ሲል እግዚአብሔር ዝግትግት ያደርግባችኋል እና ያን ጊዜ ተስፋ መቁረጥ አይደለም፣ ወደ እግዚአብሔር መጠጋት፣ መጸለይ፣ ተስፋ ማድረግ ነገ የተሻለ ቀን። በጣም ብዙዎቻችን ተስፋ የምንቆርጠው ነገር ጭልም ያለብን ሲመስለን ሌላ ቀን እንደማይመጣ ተስፋ እናደርግና በነገር ሁሉ ተስፋ እንቆርጥና ከዛም በኋላ ህይወታችንን ወደ አልሆነ ነገር እናስገባለን ማለት ነው። በፍቅር ግንኙነት ሆነ በሎት አንዳንድ ጊዜ ስናፈቀር ምንድነው እውር እንሆናለን። እና በዚህ ጊዜ ያው ወጣቶች አብዛኝ ጊዜ ወጣቶች ይሸወዳሉ። እና የሆነ ሰው አፍቅረው ያ ሰው ከካዳቸው ድጋሚ ህይወት ያለ አይመስልንም። እና አብዞ ደግሞ ሴቶች በጣም እንጎዳለን፣ በጣም እራሳችንን እስከ ማጥፋት ድረስ በጣም ብዙ ነገር ብስቁል እንላለን። እና ግን የሄደው ለመልካም ነው የጠፋው ለመልካም ነው በሩ የተዘጋው ለመልካም ነው ነገ የተሻለ ቀን ሊመጣ ነው እና እግዚአብሔር የተሻለ ነገር ካየላችሁ ዛሬ እንደሚጨልም አትጠራጥሉ ነገ እግዚአብሔር ብዙ ሰው የምታበሉት እንጀራ ይሆናል አይደለ በቃ የብዙ ሰው ተስፋ ሊያረጋችሁ ሲል እናንተ ዛሬ ተስፋ እንድትቆርጡ ያደርጋችኋል ከዛ መንግስት መንግስት ትምህርት ቤት የሚሰራው የሆነ ቦታ ወስዶ ነው እግዚአብሔር ደግሞ ትምህርት ቤት የሚሰራው እናንተ ላይ ነው። ለምን ዛሬ የሆነ ተስፋ ቆርጣችሁ በዛ ሕይወት ውስጥ ካለፋችሁ ነገ የሆነ ደረጃ ላይ ስትደርሱ እናንተ ራሱ ትምህርት ትሆናላችሁ። በቃ ሰው የሆነ ቦታ እንኳን ተሰጥቷችሁ እድላችሁ እድል ተሰጥቷችሁ ማውራት ስትጀምሩ በጣም ብዙ ተስፋ የቆረጠ ሰው በእናንተ ተስፋው ይለመልማልና፣ አንዳንዴ እግዚአብሔር የዘጋባችሁን ነገር አሜን ብላችሁ ተቀበሉ። ተስፋ አድርጉ። ነገ አዲስ ነገር ይሆናል። ነገ ወደ ከፍታ ትወጣላችሁ። ዛሬ ወደ ዝቅታ ቦታ ያላችሁ ልጆች ካላችሁ፣ በጭንቀት ውስጥ ያላችሁ ከሆነ ያላችሁ ካላችሁ፣ በጣም ተስፋ በመቁረጥ ውስጥ ያላችሁ ልጆች ካላችሁ፣ ሰዎች ካላችሁ፣ ነገ ከፍታ አለ። ነገ የተሻለ ነገር አለ። እግዚአብሔር የዘጋው ለመልካም ነው። አንዴ አንድ ሌላም ቦታ ሀና የምትባል ነበረች፣ እና ሃና ፍናና ባላቸው አንድ ነው ፍናና ትወልዳለች። የሀናን ማህፀን ግን እግዚአብሔር ዘግቶት ነበረ። እና ሃና ስትወልድ ግን አንዱ ሰባትን የሚወክል ነው የወለደችው። ወደ እግዚአብሔር ጸሌች ስለትን ተሳለች። ሳሙኤልን የወለደችው እና ሰባት የወለደችው፣ መከነች፣ መካን የሆነችው ወለደች። ስለዚህ በህይወታችሁ የተዘጋው ነገር ለመልካም ለተሻለ ነገር አንደኛ የሆነውን ነገር ልትቀበሉ ነው። ተስፋ እንዳትቆርጡ፣ እግዚአብሔር ላይ ተስፋ አይቆረጥም። የሰው ልጅ የሰራው ሰሪው እግዚአብሔር ነው፣ ሸክላ ሰሪው ሸክላውን እንደወደደ እንደወደደ እንደወደደ አድርጎ ነው የሚሰራው ማለት ነው። ሸክላ ጭቃውን ከፈለገ ምጣድ ያደርገዋል፣ ከፈለገ የአበባ ማረጊያ በቃ ምርጥ የሆነ ጌጥ ያደርገዋል እና እግዚአብሔር በእኛ ህይወት ላይ ኃላፊ ነው። ህይወታችሁን ስጡት፣ ተስፋ እንዳትቆርጡ፣ ጸልዩ። ዛሬ የጨለመው ለነገ ንጋት ነው። ዛሬ የተዘጋባችሁ በር ነገ ወደ ተራራ ላይ አውጥቶ ከፍታ ሊያደርጋችሁ ነው። በማንኛውም ምድረ በዳ፣ በማንኛውም ስደት፣ በማንኛውም የመዳም ጓዳ ውስጥ ብትሆኑ፣ በማጣት ውስጥ ቢሆኑ፣ ገንዘባችሁ የጠፋባችሁ ልጆች ካላችሁ፣ ብዙ ነገር ፈተና አለብን ለመልካም ነው። እግዚአብሔር ይክሳል፣ ያስባል። ለኖህ እግዚአብሔር ድጋሚ ከዚህ በኋላ ሕዝቤን በውሃ አላጠፋም ብሎ ነው ኪዳን የገባለት ከዚህ በኋላ አትቸገርም፣ ከዚህ በኋላ አታጥ፣ ከዚህ በኋላ አታለቅሱም ብሎ ለእኛም ኪዳን ይገባልናል። እግዚአብሔር ታማኝ ነው። እወዳቸዋለሁ።